ጂያናውንም በፖሊስ እየተፈለገን ያለው ከምብን ማየት አይችልም። ቤታቸው መስቀል ቅል ብሏል። ቦራን በየጊዜው የሄደ ቼክ የሚያደርገው ሰው የለም። ቡርጉን የሚባለው ጓደኛው ብቻ አጠገቧ አለ። ሰዳከት ትከሻዋን በጥይት ተመታ። በስንት መከራ በስንት ጥረት ነው የተረፈችው። ይህም ጥይቱን ከሰውነቷ ለመውጣት እሷ ከዚህ ቀደም ሌላ ህመም ስለነበረባት ከእሱ ጋር ተይዞ ሌላ ችግር እንዳይፈጠር ዶክተሩ በጣም ተጠንቅቆ ነበረ ያን ኦፕሬሽን ያደረገው፣ ቤት ውስጥ ቀለል ያለ ኦፕሬሽን። በአንድ በኩል ናሬን ብትሆን ሻይን ጠፍቶባታል። ሻይን የለም ስልኩም የት ነው እያለች እየፈለገችው። በአንድ በኩል ሻይን ራሱ ነበረ እነ ጂያን በፖሊስ እንዲያዙ ፖሊስ እንዲቆጣጠራቸው ደውሎ የጠቆመው ሻይን፣ እዚጋ ወጥመድ ውስጥ ገብቶ ነበረ። ይህን ነገር ናሬ ታውቃለች። ናሬ የሻይንን ትክክለኛ ስለ ልቦና ትረዳለች። ሻይን እንደዚ አይነት ሰው እንዳልሆነ ታውቃለች። ግን ደግሞ ሰራከት በጭራሽ ነው የማትረዳት ሰራከት አያገባኝም እያለቻን ነው። ሰራከት ተመለሰሽ፣ እዛ ቤት የምትሄጂ ከሆነ ልጄ አትሆኝም፣ ከዚህ በኋላ ልጄ አይደለሽም ብላ እየረገመቻት ነበረ። በአንድ በኩል ደግሞ የካያን እንደዚህ መሆን የተመለከቱ ያሉት የጀመልና ደሚር በጭራሽ አይኑ ማየት ስለማይችል እሱን ለማጥመዳን ለመግደል በጣም ይመቻቸዋል። አሁን እሱን ለመግደል የተለየ እቅድ እያወጡ ናቸው። ኤጀመል ከጃን አልቦራ የአልቦራን ቦታ ወስዶ የዚህ የድንበሩ ተጠባባቂ ዋና መሪ ለመሆን ጥረት እያደረገን ያለው የአልቦራ ጎሳ መሪ ለመሆን ባረገው ጥረት ነበረ ሲተኳኮሱ። ሰራከት ዜጋ ተከሸዋ የቆሰለው ሰራከት ከናሬጋውን እየተጨቃጨቀች ነው ያለችው። ናሬ ያለቀሰች እናቷን እየለምነቻን ነበረ። እማ የአንድ ጊዜ ብቻ ተረጅኝ እያለቻን ነው። እባክሽ አንድ ጊዜ ብቻ ስሚኝ እያለቻን ነው ጋር አሊያ በአንድ በኩል ዚጋ እንዳስታራቂ ይሆናለች። ሰዳከ ደሞ የሉሽ እየሰማሽ ነው ተመልከች፣ ዚዚቤት የምትሄጂ ከሆነ ናሬ መቼም ይቀራለሽ የሚሉሽ እኔ አልመረቅሽምም ልጄም አትሆኝምም እያለቻት አመነጫጨቀቻት። በአንድ በኩል እሷ ምንም አማራጭ የላትም። አሊያ ደሞ ሰዳከ ተባክሽ ተረጋጊ ስላልነበረ ካያ እንደዚህ የሆነው ሻይም በሚባል በማይረባ ውዳቂ ምክንያት ነው። ተመልከች ብቻ ካያ ከዚህ በኋላ ማየትም አይችልም። ተመልከች ጂያንም ፖሊሶች እያሯሩጡት ነው ልጆች፣ ወይኔ አምላኬ ልጆች፣ የምንድን ነው የሆኑት እያለች ነበረ። አሊያ ደሞ እሞ አብረሻቱኝ ብላ ናሬ ስትወጣ እየተከተለች አልነበረም። ድንገት ፍርጎ መጣ ሊገባ ሲል አሊያ አየችው ሰዳከትና ልትገባ ነው? እንዲያለችው አዎ፣ ሰዳከትን ለመጠየቅ አላት። ዞር ብላ ሰዳከትን አየቻት። ሰዳከት ይግባ ብላ እያፈቀረች ነበረ። ቡርጉን የሚባለው ሰው ገባ። ወይዘሮ ሰዳከት፣ ፈጣሪ ሁሉን ነገር ያቅለልሽ እያላ ነበረ። አመሰግነው ላመሰግናለሁ አመሰግናለሁ ስ ነበር እንግዲህ፣ ቅደም የአሊያን ህይወት ለማዳን ብለሽ ደረትሽ ለጥይት ሰተሻል። ይሄ እንግዲህ ትልቅ ሰብአዊነት ነው፣ ግን ለአንቺ ደግሞ አንዳንዴ የእብደት ነው። ገርሞኛል በጣም እያለ ፈገግ አለ። እሷ ግን እየሳቀች አደለም እንደተኮሳተረች ነው። አይ፣ በእኔ ቤት እኮ መቀለድ እኮ ነው ቀልደ ላይ ጎበዝ አይደለም መሰለ ያሳሰረኝ እያላም ነበር። አልሳኩም እንዳየኝ እንኳን አላሳቀኝም፣ አለችው ቸው አየሁኝ እኮ እሺ ለማንኛውም እንዴት ነሽ ታዲሆን? ደህና ነኝ። ስለ እኔ ርሳና፣ ቦራን እንዴት ነው? ቦራን እንዴት ነው አለችው። ቦራን ደህና ነው፣ ምንም ለውጥ የለውም፣ ከድሮ የተለየ ምንም አይነት ለውጥ የለውም አለችው። ወይኔ አምላኬ፣ ልጄማ ደህና ይሆናል። ልንገር አንድ ነገር፣ ልጄ ቦራን ደህና ይሆናል፣ በሁለት እግሮቹ ይቆማል። እና ምናልባት እኔ እንኳን ባልኖር አንተ ትነግረዋለህ፣ ምን አይነት እሳት ውስጥ እንደተፈተን ትነግረዋለህ። ቡርጉን፣ እባክህ እየለመንኩ ነው፣ ምናልባት የሆነ ነገር ከሆንኩ ስትለው፣ ምንም አትወኝ ማይዙሽ አሁን አደርክምሽ በቀረፍ ታርቂ ብሏት እየወጣ ነበረ። ድንገት ሞ መጣች። ምን ላድርግ እያለቻ ነው ሰላከት፣ እያለቀሰች ነበረ። ምንድነው የማድረገው? ከልጅ ጋር አይኑ የሆን ነገር ሆኗል። ቦራን እዚህ ጋር ወድቆ ቀርቷል። ጂያን ፖሊስ እያባረሩ ነው አራል ቦራ ቤተሰብ ሊበተን ነው። ምንድነው ማድረገው? ምንድነው ምሰራው? እያለች እያለቀሰች ነበረ በአንድ በኩል ናሬ ተቀምጣለች፣ አሊያ እያባበለቻት ነበረ። እስኪ እስኪ ወንድሜ ጋር ልደውልና እማዬ ስላለችበት ሁኔታ አላሳውቀው ስትል ነበረ። አሊያ ወዲያው ሬዲዮን አነሳችና እየደወለች ነበረ። ሄሎ ጂያን ጂያን ይሰማል? አለ ከእናትህ ውስጥ ጥይቱን ማውጣት ትችላል አለችው። አመሰግናሉ አመሰግናለሁ ፈጣሪ መስገን እማዬ በሆኑ ተርፋለች እያለ ነበረ። የት ነህ ታዲያ? ድምፅህ ጥሩ አይደለም፣ የተረበሽክ ይመስላል። ችግራል እንዴ አለች ናሬ። ትኩረቷ ተሳበ። ምን ባክሽ ፖሊሶች እኮ ድንገት መጡብን አላት። ምን ከዛስ? ምን ተፈጠረ ምን ተፈጠረ አለችው። ሀሰንን ያዙት አጎቴን። ፈጣሪ ተመሰገንን ግን ከህና ተርፎን ነበረ። ከህና እንዲያመልጥ ረድቶት ነበረ። ፖሊሶች ከህና ሊያገኙት አልቻሉም። የሆነ ቦታ ተደብቀዋል። ስትሎ ምን ማለት ነው? አመልጧል ማለት በዚህ ሁኔታ ውስጥ ይችላል? መል በረሃ ላይ አለችው። አላቅም ማለ አላቅም፣ አላቅም ነገር ግን እየፈለግ ነው ነው በቶሎ እንደማገኘው ተስፋ አረጋ ይላታል። ጃኔ ወለ ዛሬ ከያ ሰርጀር ያለበት ሰርጀሪው ማድረግ አለበት ከዛሬ ማለፍ የለበት ማለችው። አውቃለሁ፣ አውቃለሁ አገኘዋሉ ምንም እንዳታስቢ ይላታል። አንተም እንዳትያስ ተጠንቀቀ ባከ እያለችው ነበረ። እሱም ቢሆን ወጥመድ ውስጥ እንዳይገባ እያስጠነቀቀችው ነበረ። ኤሮል ነገሮችን እያመቻቸን ያለው ውስጥ ለውስጥ፣ ምንም አትጨነነቅ አታስቢ ይላታል። እሺ ችግር የለ ማለ በነገራችን ላይ የአሁኑ የሆነው ነገር ለማየ እንዳነግረት አደራ፣ ደግሞ የበለጠ ትደነግጣለች ሌላ ነገር የሚፈጠረው አላት። ችግር የለምሽ አልናገርም፣ በቃ አለችው። ጥሩ በቃ። ኤሮል አዳዲስ ሰዎችን እዛ ይልካል ብዬ አስቤያለሁ፣ ደርሰዋል እንዴ አላት። አዎ ደርሰዋል፣ ደርሰዋል ትላለች። ይኸውልሽ ስሚኝ፣ ከዛ ቦታ ማንም ሰው እንዳይወጣ፣ እሺ አሊያ፣ እኔ እስከምመጣ ድረስ አንችን ብትኝ ከዛ ቤት እንዳትወጪ፣ እየሰማሽ ነው አላት። እሺ አልወጣም፣ አልወጣም። እሺ እየሰማኝ ነው፣ አንተ ራስህ ተጠንቀቅ አለችው። እሺ እያላን ነው ሬዲዮ ተቋረጠ። እሱ ከሙዛፈር ጋር ነው የነበረው። ማል ብራሌ ካያ እየፈለጉት ናቸው አሊያን ናሪ እየበለጠ እየተጨነቁ ናቸው። ናሪ ጭንቅላቷን ይዛ ማልቀሷን ቀጠለች። ፈጣሪው ለምንድነው ቆይ እንደዚህ የሚሆነው ለምሮ በአንድ የሉን ነገር ምስቅልቁል እየወጣው እያለች ነው። ጂያንና ሙዛፈር ፍለጋቸው ቀጠለ። በራ ለበረሃ እየዞሩ ናቸው፣ ውስጥ ለውስጥ ይሄዳሉ። እስካሁን ድረስ ምንም የሚሰማ ድምጽም የለም። ሁለቱም ተረጋግተው ጸጥ ብሎ ማዳመች ጀምሩ። በተለይ ፖሊሶች ናቸው፣ ውሾቻቸውን ይዘው እነሱም በራ ለበረሃ እየዞሩ ናቸው ፍለጋ። ጂያንና ሙዛፈር ተደብቀው ፍለጋቸውን ቀጠሉ። ካያ በአንድ በኩል እሱም ቢሆን አይኑ አያይም። ዝም ብሎ በዳበሳ ብቻ ቀስ እያለ በጥንቃቄ እየተራመደ ነበረ። ከመጥፎ ነገር ረግጦ እንዳይወድቅ በጣም እየፈራ ነበር። ነገር ግን እንደፈራው ነበር ሁሉም ነገር የሆነው። ሳይታሰብ ከበድ ያለ ጉድጓድ ውስጥ እየገባ ነበረ። ትንሽ ጠለቅ ያለ ጉድጓድ ነው። ሄዶ ባንዴ ወደቀ። ሲወድቅ ከጭንቅላቱ ደም እየወጣ፣ ግራ እጁን በጣም እያመመው ነበረ። ተንበርክኮ ቀረ። ኃይለኛ ጉድጓድ ነው። በቀላሉ ራሱን አግዞ ራሱ ረድቶ ሊወጣበት የማይችለው ጉድጓድ። በሌላ በኩል አሊያም እታችኛው ኪችን ውስጥ ሆና ከልጇ ጋር ምግብ እያበላች ነው። ልጇን ምግብ እያበላች እማዬ እማየት አለ፣ አባዬ አጎቴ ካየት አለ። ቆይ ቅድም ምንም ካልፈራችሁ ለምንድነው ፖሊስ መጡ እንደዛ እየሆናችሁ አልገባኝም፣ ሲል ነበረ ምንም የፈራነው ነገር የለም ስራ ስላለባቸው ነው ከቤት የወጡት አባትና አጎቴ ካህ አለችው። እሺ ታሉ ታዲያ ጎቴ ወንድሜ ሙዛፈር ወንድሜ ከድር እያለ ጠቃል ይመጣሉ ስራ ስላለባቸው ነው እያለችው ነበር። ድንገን ናሬ መጣች። አሊያ እኔ በቃ ልሂድ እያለቻ ነበረ። እርግጠኛ ነች ትራታለች። ተያይዘው እየወጡ ናቸው። አሁ ምንም ማድረግ አልችልም። ይልሽ ወስኛለሁ። እንግዲህ እስካሁን ድረስ ሻይን የለም ሻይን የለም። ስለዚህ ልፈልገው እንደገና ፖሊስ ጣቢያ ጄ መጥፋቱን አመለክታለሁ አለቻት። እሺ እያለቻ ነበረ። ጥሩ ውሳኔ ነው አለቻት ናሬ። በቀት ሳ እየወጣች ነው ጊዜ አሊያ እሷን አኳ ከተሰናበተቻት በኋላ ወደ ጠበቃ የሮል ደወለች። ምን አዲስ ነገር አለ አለችው። እንግዲህ የአካባቢ ሰዎች ምን እንደተፈጠረ እኮ በትክክል እኮ ያውቃሉ እኮ ግን ደሞ ፈርተዋል። በቃ ፈርተዋል። አንዳንዶቹ ይሸሻሉ ቃላቸው ላለመስጠት ብለው፣ አንዳንዶቹ ደሞ ምንም ማናቅም ምናምን ብለው ይዋሻሉ። አንዳንዶቹ ደሞ እየከዱ ናቸው፣ የክህደት ቃላቸውን እየሰጡ ናቸው አላት። ነው በቃ ስልኩን ዝጋው አለችው። ስልኩ ከተዘጋ በኋላ በር ላይ የነበሩት ጠበቃ ይዞር ብላ መኪናውን አዘጋጁት፣ ወደ አደባባዩ እንሄዳለን አለቻቸው። ግን እኮ አቶ ጃን ማንም ሰው እንዳይወጣ ብሏል አላት። ገብቶኛል። መኪናውን አዘጋጁ እንሄዳለን ብላ እየጠቀሽ ነበረ ነበር ከአሁንም እንደሆነ፣ እዛ ጉድጓድ ውስጥ ነው ያለው የሆነ ነገር እስኪፈጠር እየጠበቀ ነው ያለው። በሌላ በኩል ደግሞ ናሬ በቀጥታ ፖሊስ ጣቢያ መጣች። ከመኪና እየወረደች ድንገት ቪዳንም ከመኪና እየወረደች ነበረ። አንቺ ምን እዚህ መልሰሽ መጣሽ ብላ አስጠይቃት። ለፖሊስ ላመለከት ሻይን መጥፋቱን እያለቻ ነበረ። ቆይ አንዴ ተረጋጊ ተረጋጊ ስትላት ድንገት ናሬ እየተደወለላን ነበረ። ናሬ ደወለላ ሻይን ነበር እንዴ ሻይን ሻይን ደወለ ብላ በፍጥነት ስልኩን አነሳቸው። ቪዳን ደግሞ አምጮ አምጮ አምጮ ስልኩን ብላ አልተቀበላ ነበር። ተረጋጊ እስኪ እያለች ነበረ። ሻይን ሻይን የት ነው ያለኸው የት ነህ ስትለው፣ ቆይ አንዴ ቆይ አንዴ እኔ ያለሁት ቤት ነው ቤት መጥቻለሁ እያለ ነበረ። ሻይን እዛው ጠብቀኝ መጣው መጣው ብላ ቶሎ ብላ መኪና ውስጥ ገባች። ቪዳን ሶ ስትል ሾፌሯ መኪናውን የት እንዳረገውም አታውቅም። እሷን ብትሆን ተከተላት የናሬ መኪና ውስጥ ገባች። ንጁው ንጁው ትላታለች። ቀበቶች የነሳሪ መጀመሪያ ስትላል ነበረ ልጭ ያሰብሽልኛት መሲም እያለች ቀለበቷን እያረገች ነበረ። በሌላ በኩል አሊያ አሁን አደባባዩ ጋር መታለች፣ ሁሉም የአልቦራ ጎሳዎች የሚሰበሰቡበት ቦታ መታ ከመኪና ወረደች። ከወረደች በኋላ ሁሉም ተሰበሰቡ። እቺ አለ አልቦራ አለች እንዴ የጃን አልቦራ ሚስታርለች እንዴ ይባባላሉ። እሷ ደግሞ ከመኪና ከወረደች በኋላ አደባባዩ ፊትለፊት ወዳለው ካፌ ገባች። እዛ ነው ትልልቅ ሰዎች የሚቀመጡት በ በኩል አሊያን እዛ ቦታ ያደረሳት ሾፌሯ ለጂያን ሪፖርት እያደረገ ነበረ። ጂያን ወይዘሮ አሊያ ካፌ መታለች፣ አደባባይ መታለች እያለው ነበረ። ረ ዝጋ ዝጋው እንደዋወላለን እያለው ነበረ። ከዛ ጂያን እሺ፣ ለማንኛውም በተለያየ አቅጣጫው ነው መፈለግ አለብን። እሱን ከድርጋ ደውልለት መምጣት አለበት። አሊያ ወደ አደባባይ ሄደች። ከዛ ወደ ካፌው ገባች። ባቴር ነበር የሚገርመኝ ይህን እንደምታረጋቅ ነበረ እያለው ነበረ። የበለጠ ቶሎ ብለው ካያን ፈልገው አግኝተው ወደ ቤት መመለስ እንዳለባቸው ይነግረዋል። አሊያ ወደ ካፌው ገባች። ትልልቅ ሰዎች ወደሚቀመጡበት ቦታ ሙሉ ቁጭ ብሎ ሻ እየጠጡ ካርታ ምናን እየተጫወቱ ነበረ። ገባች ገባችና አየቻቸው። እነሱም አዩት ፍጥጥ ብለው ጸጥ ብሎ ነበር ያዩት። ውጡላችሁም ከዚህ አለቻቸው። ዝም አሏት፣ ማጉረምረም ጀመሩ። ውጡ እያልኩኝ እኮ ነው ብላ ተቆጣች። ከዛ ወጣች፣ አደባባይ ጋር ቆመች። ከዛ የጂያን ሰዎች ለጂያን ቪዲዮ ኮል ደውለውለት በቪዲዮ ኮል እሷን እየቀረጹ ጂያንም ቢሆን መኪና ውስጥ ነበረ እየተመለሰ፣ ምናልባት ችግር ከተፈጠረ ብሎ በስልኩ እየተመለከተ ነበረ። አሊያ ዝም ብላ እያየቻቸው ሁሉም ይንጫጫሉ፣ እሷን ከበው ሁሉም እያጉረመረሙ ነበረ። ዝም ብላ አየቻቸው አየቻቸው አየቻቸው ና ቀኝ እጇን አነሳች። ዝም በሉ ማለት ነው። ከዚ ሁሉም ጸጥ ጸጥ አሉ። ከዛ አሊያ ዝም ብላ አየቻቸው። አውቃለሁ አውቃለሁ ከእናንተ ማሩ ወይም ካልቦራ መካከል ላይ አንድም ወንድ እጁን ሴት ልጅ ላይ አያነሳም። አንድም ወንድ ሴት ልጅ ላይ ተኩስም። አንድም ወንድ ሴትን ለመግደል በጭራሽ አይሞክርም። አውቃለሁ። ግን ዛሬ ምንድን ነው የተፈጠረው ነገር? ዛሬ ምንድን ነው እየሆነ ያለው ነገር? ዛሬ በራችን ድረስ የሆነ ሰው መጥቶ ተኮሰ። ከእናንተ መካከል ተኮሰና የቤቱን ባለቤት የቤቱን መሪ በጥይት መታት። ትከሿ በጥይት ተመቶ ቆስላለች። አሁን አውቃለሁ እናንተ እንደዚ ነገር እንደማታደርጉ እናንተ እንደዚህ አታደርጉም። አውቃለሁ። ነገር ግን ከእናንተ መካከል አልቦራ ያልሆነ ሰው ዚማል ተገኝተዋል። አልቦራ ያልሆነ ሰው መጥቶ እኛን ሊያባላን እየሞከረ ነው ያለው የሆኑ ጥቂቶች መሃላችን ገብተዋል። ተመልከቱ ብቻ ምን እየሆነ እንዳለ ትላለች። ጃናውንም በቪዲዮ እየተመለከተ ነው ያለው። ገርሞታል። ቤታችን ድረስ መጡ። መጥተው ቤታችንን በሙሉ በጥይት አጥለቀለቁት። ጥይት አዘነቡብን። እናንተም ነበራችሁ። እናንተ አይታችኋል፣ እንዴት እንዳጠመዱን በማያገባችሁ ገብታችሁ እንዴት የማይሆን ጣጣ ውስጥ እንደገባችሁ ሲተኩስ፣ ሁላችሁም ሮጣችሁ ነበር የወጣችሁት። ማን መጀመሪያኛ ላይ ተኩስ እንደከፈተብን ታውቃላችሁ። ምን አይነት ክህደት እንደተፈጸመብንም ታውቃላችሁ። ጂያን ምንም ባላረገው ነገር፣ ምንም ባላጠፋው ነገር እየተሳደደ እንዳለም ታውቃላችሁ። ጂያን አልቦራ ስታስቡት እንዴት እንደዚህ ያረጋል እያለች ነበር የሚያከብር ከዛ ነሱ ታዲያ እንደዚያስ ቢሆን ጂያን አልቦራ እንዴት ወታደሮች ላይ ይተኩስብናል? ወታደሮች እኮ የሀገር ጠባቂዎች እኮ ናቸው። እንዴት እንደዚህ ያረግብናል? እያሉ ይጠይቋን ነበረ። አየቻቸው አየቻቸውና፣ ስታስቡት ጂያን እንደዚህ ያረጋል ብላችሁ ታምናላችሁ? እንዲህ ነው ጂያን ከዚህ ቀደም ተመሳይ ነገር ሲያደረግ አይታችሁ ታውቃላችሁ? ስታስቡት ጂያን እንዴት ነው የሚተኩሰው? ውስቲ እስኪ ቆይ ትንሽ እንኳን አስቡ እስኪ። ኤጀመል ምን እንዳለ ሰምታችኋል? ስትላቸው ጀመል ኤጀመል ከሆነ ወደዚህ ብሎ ነገረን እያሉ ነበረ። እንደዚህ እያሉ ሲያግሮ መርሞ ጂያን አልቦራ መቼም ቢሆን ሽጉጥ ፖልሶች ላይ ተኩስም ወታደር ላይ አይተኩስም። ማንም ሰው እንዲተኩስም አያበረታታም። አንድም ሰው እንዲተኩስ አዞም አያውቅም። ይህ ነገር ከዚህ በፊትም ታውቁ ነበረ ታውቁ ነበር እኮ ሁላችሁም ታውቃላችሁ። ማን እንደተኮሰ ታውቃላችሁ። ማን መቶ ተኩስ እንደከፈተብንም ታውቃላችሁ። እነዛ አደገኛ እጽ የሚያዘዋውሩ አደገኛ ሰዎች ናቸው። እናንተንም እዚህ ወጥመድ ውስጥ የከተቷችሁ ማን እንደሆነ እኮ ታውቃላችሁ። እና እንዴት ይህን እያወቃችሁ ዝም ትላላችሁ? እንዴት ፍትህ ሲጓደል ዝም ትላላችሁ? እንዴት ጃናል ቦራ ምንም ባላረገው ምንም ባላጠፋው ነገር ፖሊስ ሲያሳድደው አይታችሁ ዝም ትላላችሁ? እያለች ስትጠይቃቸው ሁሉም አሁ ልክና ልክናት እያሉ ማጉረምረም ጀመሪ የላችሁ አንድ ቀን ማለት ነው የፍትህ ጻ ትችላለች ። ጂያንም ቢሆን ፍትህ ያገኛሉ። የላችሁ ያኔ ምልት አረጉ ነው፣ እስቲ ምልት አረጉ ነው። የልት ሄዱ ነው፣ የልት ሄዱ ነው እስቲ እውነት እኮ መውጣት እኮ አይቀርም እኮ፣ እውነት እኮ ተደብቃ እኮ አትቀርም። አስቡበት፣ ማድረግ ያለባችሁ ነገር አድርጉ ስትላቸው ሴቶቹ ከኋላ ነበሩ። አሊያን በደንብ ያውቋታል። አንደኛዋ ከዚህ በፊት ስወልድ አግዛኛለች ትላለች፣ አንደኛዋ ታምሜ መምረር ታኛለች ትላለች። እንዲህ እንዲህ ያሉ ድጋፋቸውን አሳዩ። እዛው አካባቢ የነበሩት የሴቶቹ ባል ነበሩ። ከዛ አሊያን ቦራ ትክክል ናት ብለው የተፈጠረው ነገር ለፖሊስ ሊናገሩ ናቸው። ቢያንስ የታሰሩት እነ ሐሰን እንዲሁም ሌሎቹ እንዲፈቱ ከዚ ከዛ አሊያ ሁሉንም አናግራ እየተመለሰች እያለ መንገድ ላይ ጂያን አገኛት። በጣም ገረመው። በአንድ ጊዜ ነበረ የተቀየረችው። እውነተኛ አልቦራ ሆነሻል እያላን ነበረ። ትኩር ብሎ ተመለከታት። መሪ ልትሆኝ ነው አላት። እኔ መሪ መሆን አልፈለገም። እኔ እናት ነኝ። ሲቀጥል ደግሞ የጂያን አልቦራ ሚስት ነኝ፣ ይሄ ለእኔ በቂ ነው ብላ ትናገራለች። ዝም ብሎ አያታያትና አሊያ ግን ምን ብዬሽ ነበረ። አሊያ ኔ በጣም እኮ አስባለሁ። አውቃለሁ እዚህ ቦታ መተሽ ማናገር መፍትሄ እንደሆነ እረዳለሁ። ነገር ግን እንዳትውጡ ብዬ ነበር። መንገድ ተዘግቷል። ተመልከች እየሆን ያለውን ነገር፣ የጀመል የሆን ነገር ሊያደግ ይችላል። ከያለበትም ቦታ አናውቅም። እስካሁን ድረስ አይኑ እኔም ፖሊስ እያሳድደኝ ነው። እባክሽ ለምንድነው እስታረጊያለሽ እያለ ነበር። ላግዝህ እየሞከርኩ እኮ ነው አለችው። ይገባኛል። እኔ የአንቺ መኖር ብቻ ለኔ ጥንካሬ ነው። አንቺ ካለሽ ብቻ ብዙ ነገር ማድረግ እችላለሁ አለችው። ጂያን ጂያኔ ጂያን ናፍቀኸኛል፣ በቃ አልቻልኩም አለችው። በቶሎ እንገናኛለን እመለሳለሁ እያላት ተሰናብቷት መኪና ውስጥ ገባ። ከዛም በኋላ እዚህ ሁለቱም ይለያያሉ። በሌላ በኩል እነ ፓኪ ዜና አሙ ደግሞ እንደውልላቸው ውልላቸው ይባባላሉ። አጠገባቸው ሬዲዮ አለ፣ ደወሉ። ከዛ ሙዛፈር እንዲሁም ከድር አብረው ሆኖ እዛ በረሃ እየፈለጉ ነበረ። ከዛ ድንገት ከድር የፓኪ ዜን ድምፅ ሲሰማ ፓኪ ዜ፣ ፓኪ ዜ ይላል። እሷም ብትሆን ከድር ከድር ስትል እስኪ አንተ ዝም በል ዝም በል እስኪ እኔ ዚጋ አለው። አይደለ እንዴ ምንድን ነው ልጅ የቆይ ምን ታርግ ብሎ እየጠየቀው ነበር። የነ ድንገት የተቀመጠ የተፈጠረን ነገር ይናገራል። እኛ ደህና ነን፣ ደህና ነን፣ ሁሉም ነገር ሰላም ይሆናል። ከልጃችንን ብቻ ብናገኘው ጥሩ ነው። ከያለበትን ቦታ አናውቅም፣ ጠፍቷል ብሎ እየተናገረ ነበረ። ራሳችሁን ጠብቁ ይሏቸዋል። ከዛ ፓኪ ዜ ከድር ራባ አረል፣ ራባ አረል ፈጣሪ የሰውየውን ነገር እሰራ ላሉ እሺ እዚህ ጠንከር እንድትል መጥተህ በፈለገው ሰዓት በልተ ተውሎ ብለ ተደብቀ ትሄዳለ እያለችው ነበረ። ሙዛፈር እያበደን ያለው ዴ ምንድነው እናንተ ለወዳችሁ ብቻ ነው እንዲህ የምታስቡት እያለ ይቆጣል። በሌላ በኩል ናሬ እንዲሁም ቪዳን ቤት መጡ። ናሬ ሻይንን እንዳየችው እንዴ ሻይን፣ ሻይን ምንድን ነይ እያለችው ወደ ሱ ፈጥና እያቀፈችው ነበረ። ሻይን በጣም በጣም እንደተደበደበ ያስታውቃል። ደም በደም ሆኗል ፊቱ። ከዛም በኋላ እሱ አባዬን ፈልጌው በቀታው ድርድርጅቶ ሄጄ ነበረ። ከዛም በኋላ ከ እንደታወረ ሰማሁኝ። ጃንን ደግሞ ፖሊሶች እያሳድዱት እንዳለ ሰማሁኝ። ሁሉም ነገር በእኔ ነው በእኔ ምክንያት ነገር ሲናሪዮ ነው የዚህ ሁሉ መነሻ። ምክንያቱ እኔ ነኝ። እኔ አረባም እኔ መቼም ሰው አልሆነም እያለ እያለቀቀሰ ነበረ። እንዲህ እያለ ሲያለቅስ በአንድ በኩል ናሬ ታረጋጋ እያለችው፣ ቪዳንም ለታረጋገው ሞከረች። ሻይን ግን በጣም ራሱን እየወቀሰ ነበረ። አባቴ ወጥመዱ ውስጥ ከተተኝ እኔ ደግሞ ጅሉ የእሱ ወጥመዱ ውስጥ ገባኝ ብሎ ጭንቅላቱን ይዞ እየጫዋ ነበረ። ናሬ እያለቀሰች ተረጋጋ ትለዋለች። አይ አይ አይ፣ ካደኝ ካደኝ፣ አባዬ ካደኝ። እኔ ደግሞ ወንድሜን ካርኩት፣ ጂያንን ካርኩት፣ ካይን ካርኩት፣ ወጥመዱ ውስጥ ከተትኳቸው፣ ጨለማ ውስጥ ወረወርኳቸው፣ በቁማቸው ቀበርኳቸው። ምንድነው ማረገው? አምላ ምንድነው የማረገው? እንዴት እንደዚህ ይሆናለሁ? እንዴት እንደዚህ ያደርጋለሁ? ከ እንዲታወር ያረኩት እኔ ነኝ። ወጥመድ ውስጥ እንዲገባ ያረኩት እኔ ነኝ። እኔ ራሴ ነኝ፣ እኔ ራሴ ነኝ። በቃ እኔ አሁን ሰው ነኝ እያለ ጭንቅላቱን ይዞ እያበደ እያለ ድንገት የጀመል መጣ። ምን አንተ ኔን ክድለኝልን እንዴ ታዲያ የሚን ይገርማል እያሉ ነበር። ጥፋ ሂድ፣ አንተ ከዚህ ሂድ፣ ከዚህ እያለችው ነበረ ናሪ የጫዎች። በአንድ በኩል ደግሞ ሻይን አሁን ትክክለኛውን የአባቱን ባህሪ ያውቋል። አንተ በጣም ታሳፍራለህ ብሎ ከእሱ ጋር ሊጣላ እየተያያዙ ነበረ። ሁለት ሴቶች መሀል ገብታ ይገላግላለሁ። ቪዲያን ደግሞ ከልጄ ራቅ፣ ከልጄ ራቅ ስትሎ ነበረ። ለእሱም ነገር ያታ ለእኔ ብቻ ነው እንደምነግርኝ እሱ ነበር መጀመሪያ የተዳፈረው። መጀመሪያን መዳፈር አልነበረበትም ተመልከት። እኔን ለማጥፋት ስትጥር ነበረ። አንተውን ልጄ ነ ልጄ ነ እንደውም ገላ ልስቶ ነበረ። በአንድ በኩል ደግሞ ናሬ ሂድ ጥፋ እያለችሁ ነው ጥፋ ከዚህ ውጣ፣ ከባሌ ራቅ፣ ከቤተሰብ ራቅ፣ ከወንድሞች ራቅ ብላ እየጮች ነበር። ዝም ባክሻ እንጂ ዝም በይ። እኔ ወጥመዱን አላዘጋጀውም ሲጀመር። እኔ በምን አውቃለሁ አንተ ጆሮ ጠቢ እንደሆንክ እኔን እየተከታተልከኝ እንደሆነ በምን አውቃለሁ? በቃ እኛ አደገኛ እጽ ልናዘዋውር ነበረ። ድንገት ጂያን ደረሰብን። ጂያን ሲያቅብን መንገዱን ቀየር ነው። አበቃ ከዛም በኋላ በመጨረሻም የገባችሁበትን ወጥመድ ተመልከት አለችው። እረ በእናታቷሽ አንተ አንተ በእናታቷሽ ተዋሻለ እንዴ ደሞ አለው እኔ አላረግኩትም አልኩ እኮ አመንክም አላመንክም፣ እኔ አላረግኩትም፣ እውነቱ ይሄ ነው። አንተ የሚገባን ነገር አግኝተሃል። ይኸውልህ ስማ፣ ወይ ከኔ ጋር ሆነ ታሸንፋለህ፣ ወይ ደግሞ ከማይረቡ ሰዎች ጋር ከነሱ ጋር ሆነ በቁምህ ይቀብረዋል። እኔ እንደሆነ አራራለም። ስማ፣ ጠላቴ ነው የማረገ ካስፈለገ እያለ ጮኸ። ጮኸ የጀመል ወደ ውስጥ ገባ። በዚያ አጋጣሚ ናሬ ሻይንን ማባበል ጀመረች። በር ላይ አስቀምጦት አባብሎት፣ ከዛ እየታገለ ተነሳ። አክፋ ወደ ክፍሉ እየገባች ነበረ። አልጋ ላይ አስቀመጠችው። ቪዳን ደግሞ የኔልጅ የኔልጅ ትራለች። እሱ እናቱን ሂጂ በቃ እያላን ነበረ። ቪዳን ሂጂ ብሏት ናሬ ቃን አደራ ብላት ወጣች። ናሬ የሻይን ቁስል እየጠረገችለት ነበር፣ ደሙን እየጠረገችለት ዝም ብሎ አይን አይኗን አያትና በእኔ ምክንያት ነው በእኔ ምክንያት እኮኑ ብሎ አንገቷ ስር ገብቶ እያለቀሰ ነበረ። ተረጋጋ ተክደ እኮኑ አንተም እያለችው ነበረ። ያሉበት ሁኔታ ጠየቃት። እስካሁን ድረስ ፖሊስ እያሳደዳቸው ነው፣ ፖሊስ እያባረራቸውን አይዞ አይዞ እያለችው ነበረ። እሱ ግን በራሱ እንደፈረደ ነው። አሁንም ቢሆን እነሱ ያመልጣሉ ደና ይሆናሉ ብላ ተስፋ ትሰጠዋለች። እኔ እንጃ እኔ እንጃ መቼውን ጊዜ የሚደርሰው እኔ እኔ እንደዚህ ማድረግ አልነበረብኝም፣ ግን በምን አውቃለሁ በምን አውቃለሁ እስኪ ወይኔ አምላኬ ብሎ አልጋው ላይ ጋደም አለ። እሱ ያን ነገር እየደረበች ለነበረ ግን ሰላም የለም። በሌላ በኩል ደሚርም ቢሆን ካን እየፈለገው ነበረ። ካን እየፈለጉት ያሉት ፖሊሶች እነ ደሚር እንዲሁም እነ ጃና ናቸው። ለሶስት በራ ውስጥ ሆኖ ይፈልጉታል። ከዛ ካያ ድንገት የደሚርን ድምፅ ሰማ። ፈልጉት በዛጋ በዛጋ ሆናችሁ ፈልጉት፣ እናንተ በዛጋ ሄዱ እያለ ወደ ጉድጓዱ ሊቀርብ ትንሽ ብቻ ነው የቀረው። ከዛም በኋላ የትነ ካያ የትነ ውጣ እያለ የጫዋ ድንገት ተደወለለት። ሄሎ አዎ አዎ እየፈለግናቸው ነው እየፈለግናቸው ነው አረኔ ካያናል ቦራ ካገኙት ግንባሩን ብዬ ነው መጠረው አንድ እጅን እንኳን አልሰጠም፣ ትንፍሽ እንዲል እንኳን አላረገውም ብሎ እያወራ ነበረ። ከዛን መፈለጉን ቀጠለ። በድንገት እነ ጂያን መጡ። እነ ጂያን ሲመጡ ጂያን ከድርና ሙዛፈር ሆነው እነ ደሚርን አያቸው። ደሚርን ቢሆን አያቸው። አያቸውና ፖሊሶች በርቀት እየመጡ ነበር። ወታደሮች ናቸው፣ ውሻ ምናምን ነገር ይዘዋል። ከዛ ደሚር ኮሚሽነር፣ ጂያን አልቦራ ይሁንና ብሎ ጮኸ። ከዛ እነሱ እየሮጡ ወደ እነ ጂያን ሲቀርቡ ጂያን ተናዶ ከነ ሙዛፈር ጋር እየሮጠ ያመልጣል። በአንድ በኩል ደሚር ሽጉጣችሁን ደብቁ፣ ሽጉጣቸውን ደብቁ እያለ ነበረ። ሁሉም ሽጉጣቸውን ይደብቃሉ። ወታደሮቹ ውሾቻቸውን ይዘው በፍጥነት በሩጫ እየተከተሉ ሊደርሱ ተሰብስቧቸው እየሞከሩ ናቸው። ጂያንና ሰዎቹ ማምለጣቸውን ተያያዙት። በሌላ በኩል አሊያ ወደ ናሬ ደወለች። ናሬ ስለተፈጠረው ነገር ነገረቻት። ሻይን እኮ መጣለቻት፣ ግን በጣም እንደተደበ እየነገረቻት ነበረ። ምንድን ነው ትላታለች። አልገባኝም አልገባኝም ሻይን ምን እንደሆነ አልገባኝም፣ ነገር ግን በጣም ራሱን እየወቀሰ ነው ያለው። እኔን ጥፋተኛው፣ በእኔ ምክንያት ነው እንደዛ የሆነው ምናምን ነገር እያለ በቃ ራሱን እየወቀሰ ነው ያለው ብላ ታስረዳታለች። አሊያ ደግሞ አንድ በኩል ቆይ፣ ትንሽ ጊዜ ስጭው፣ ትንሽ ጊዜ ስጭው አብረሹ ብቻ ሁኜ ይኸውልሽ፣ እዚህ ጋር ማለት ነው ሻይንን ጠንካራ ደካማ እንዲሆ አንች አንቺ ብቻ ነሽ እንደ ድሮ እንዲሁም የምታረጊው አንቺ ነሽ፣ እንደ አዲስ የምታረጊውም አንቺ ነሽ እያለች መከረቻት። ስልኩ ተቋረጠ።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 ሰዎችን እንድትከታተሉ ጠይቃለሁ። በቀጣይ በአዳዲስ ቪዲዮዎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።